ሞገስ ያየውን ማመን አቃተው። ሉላን ከቤት አስወጥቶ እየሮጡ ለማምለጥ ከሀገር ለመውጣት እየሮጡ መንገድ ላይ ግን ማነች ዳጣ የጋበዘችው ምሳ የዝና ሰውዬ ፊት ለፊት ገጠማቸው። ይሄን ያየው ሞገስ በፍርሃት ተዋጣል። ሁሉንም በእጁ በበሉ እያለ የያዛቸው ነበር። እንግዲህ አሁን ላይ ምንድን ነው ፊልሙ ያው አሸናፊው ዝና ሶስት ናቸው። መችም አሸናፊው ዝና ወይስ ሞገስ የሚለው አሸናፊው ቢፈራም ጀግሯ ዳጣ ስላለች ዳጣ ምስል አብረው ከጎኑ ስላለች እነሱ ያሸንፋሉ ብዬ አስባለሁኝ። ሰላም ጤና ይስጥልን። እና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ምሳሌ ክፍል ሰባ ተለቀቀ። ወደ ክፍል 69 ስንመለስ እንግዲህ ማነች ቅድስቴና ብሩኬ አብረው ከሱ መኝታ ክላስ ጋር ሆነው አብረው ስለ ፍቅር ጨዋታ እየተጫወቱ ነበረ። ያለቀው ወደዚህኛው ፓርቲ ስንመጣ እንግዲህ እሷና እሱ በአንድ ሆነው ሳለ ሁሉንም ነገር ከእሱ ጋር ጨርሰዋል ማለት ነው። ወደ ብሩክና ወደ ቅድስቴ ስንመለስ ብሩ ከቤቶች ል ሰዋል። እሷም እንግዲህ ታምናለች። ቅድስት ማለት ነው። ቅድስት የታማ ሻይ አፍሊልኝ እያለች ምሳሌ እየጠየቀ ቅድስቴ ግን አንድ ነገር ልጠይቅሽ፣ አንዳንዴ ደስ ይልሻል፣ አንዳንዴ ትስቂያለሽ፣ አንዳንዴ ዝም ትያለሽ ትላታለች። አሞኝ እኮ ነው ምሳሌ ትላታለች። እንዴ ከምንሽ ነይ ሆስፒታል እየሽ ሊሄድ ትላታለች። አይ ሆስፒታል እዚህ አይደለም እዚህ መታሪት የለም ትላታለች። ነይ እንሂድ በአውሮፕላን ዘሶ ለምን ሊሄድ ይያለ እያሾፈች ባል ነበር አንድ ሚስጥር እንዳወራሽ አሁን እሺ ያለ ትላታለች። እሷም እሺ በማለት ሻይ ልታፈላላት ትሄዳለች፣ ማለት ነው። ምስጢሩ ምንድን ነው የሚለውን ና ይሆናል። ወደ ዝናና ወደ ቅድስ ማነች ዳጣ ጋር ስንመለስ ስዳጣ እንገደች ከሞገስ ጋር ብዙ ስለተቋይ እሷም ከቤተሰቦቿ ጋር ስለተገናኘች አሁን ላይ ደግሞ ሞገስ ጋር ተገናኝታለች ማለት ነው። ቀጠሮዋ ከብሩ ጋ እንዲገናኙ ነበር፣ ወደኋላ ፓርት ቀጠሮ የያዙት ነገር ግን ብሩክ ከቤት ወጥቶ አልመጣም። ይደወልለትም፣ ስልኩ አልሰራም። የት ገባ እያሉ ነው። እኔ ዝ ፓርክ ላይ ግን ዝና ያሳገተው ይመስለኛል። ምክንያቱም ወስ ተማን ከማህሌት ጋር በሚያዋራ ሰዓት ብሩክ ስትል ብሩክ እኮ የለም ይላል። የት ሂዶ ነው ብሩክ ስትል፣ አላውቅም ብሩክ የለም አልኳት እያለ እሷን የሚያደብቃት ይመስለኛል። ስለዚህ ዝና ማን ነው? ዝና ብሩክን አሳግቶታል ብዬ አስባለው በሰዎቹ። ምክንያቱም ወደ ኋላው ፓርት ስንመለስ ግቢውንም ከበብ አድርጎ ነበረ የአቶ ሞገስን ሰፈር ሉላ ያለችበት ይሄ ነው በማለት ሰፈሩን ስለከበበ እሱም ደግሞ በዛኛው ከማሌት ጋር ነበረ ያለው ማለት ነው። እንግዲህ አሁን ላይ እንግዲህ ዝና ማን ነው? ሞገስ ሁሉንም ነገር ከዳጣ ጋር ጨርሶ ዳጣና ሞገስ ወደ ብሩክ ቤት ቢሄዱም ብሩክም ከቤት የለ እርቦኛል፣ በማለት ምሳም በልተው አሁን ከጎኔ ሰው እንድታስፈልግኝ እፈልጋለሁ እንድትሆኝ እያላት ነበር። ከሞትኩም ለሞት እንዴ፣ አረ ሳልሞትም ቤተሰቦች እያለች ነበረ። ቅድስትማን ዳጣም ማለት ነው። ዳጣም እንግዲህ አንቺም ቤተሰባለች ከሞትኩም እኔ እሞታለሁ ትሞችም እያላት ውስጥ መቃኔ እኮ ዝናን ፈራዋለሁኝ፣ ግን ፈራዋለሁ እንጂ እገለው ነበረ እያለች ነው። በቃ ለፖሊስ ማመልከት አለብን፣ ሁልጊዜ እሱ እየበላይ አካል ሆኖ ይኖራል እንደ እያለች ነበረ። እንግዲህ እያየችውን ማመን ያቃታት ቅድስቴ በር ላይ እንደወጣች ስታይ ሁለቱንም ማህሌትና ዝናን በአንድ እበር ላይ መስመር ላይ አይታቸዋለ ግቢ ውስጥ እንድዝናቸው ዝናቸው ሲላል። ስትል እያንቀጠቀጣት እሷ እንግዲህ ተነስተው በቃ ይማ ጦር ነው። ግቢውን ከለቀቁ እርግጠኛ ነኝ እዛኛው ሰፈር ሰው ያስቀምጣል እሱ እጁ ረጅም ነው እያለ እንግዲህ፣ ማን ነው ሞገስ እና ዳጣ ለመሄድ ወስነዋል። ያመጡትም እንግዲህ ዳጣም የለበሰችውም ልብስ እንዳያሳውቅባት ራሷንም ቀይራለች ማለት ነው። እንደዚህ አድርገሽ ሁሉንም ነገር ሰፈሩን፣ ቃልን ተንበይልኝ በማለት ሰፈሩን እንድታይም ሁሉንም ነገር እንድታስስ ያደርጋታል። እሷም እሺ በማለት በቃ የሆነውን ነገር እይመካከሩና፣ ግን ብሩክ አብሮን ቢሆን ጥሩ ነበረ። ብሩክ ስልኩ አልሰራም። እሱም እንግዲህ በሰላሙ ከሆነ ግን ለምን አልሰራም እያለ ነበር። ግን እኮ እሱ ቤት መሄድ አልነበረብኝም። መጀመሪያ እሱ ይቅርታ ሳላደርግለት እኔ ቤቱ ለምን ይሄዳለሁ እያለ ነበረ ሞገስም ማለት ነው እንዴ እሱ ተንበርክኮ ነው ራሱ ይቅርታ የሚጠይቅ እያለችው ነበር። እና ሲሄድም አላገኙትም። ምግብን በልተው ከቤት ይወጣሉ። ከቤት እንደወጡ እንግዲህ ሰፈሩን ራሳቸውን ቀይረው እየሄዱ ነው። ዝና ግን እዛም ሰፈር ላይ ሰው አስቀምጧል። ይህን ሰፈር ዳሽ በማለት ሰፈሩን ቃኙ ብሎ ፊቷን በዝፋፍ እንግዲህ ሰፈሩን እየጎበኘች ነበረ ያን እየጎበኘች እሷ የለመደባት ቀን ሳይሆን አለባበሷ ሌላ ሁና ነው። እየጠለፈ እየጣላት በየመንገዱ እየወደቀች እየተነሳ ነበር። እንግዲህ መስመር ላይ የዝና የመደበው ሰው እሱ አይቷታል። ፖሊስ መስሎ መንገድ ላይ ቆሟል። ከዛ ስትወርቅ በእናትህ አንሳኝ ስትለው መጥቶ ያነሳታል። መታወቂያለች አቂያለሽ ጎዳሽ እያላት ነበር። እርቦኛል እያለች አሁንም መልሳ ዙራ ስትመጣ መልሳ ታገኘዋለች። አሁንም ተወርዳለች። በእናትህ እርቦኛል፣ ምግብ ቤት የት ነው ያለው? ለምን አልጋብዝህም ትለዋለች። እሷም አፍጠኛውን የምትጋብዥኝ ከሆነ እኔ ራሱ በጣም ነው የራበኝ እየተባባሉ ነበር። እሷም እሱም በአንድ ገብተው ነበረና ወደ እንትና ስንመጣ ቅድስቴና ኤፍራታና ማህሌት ባንድ እየመጡ ነበረ። ሁሉንም ነገር እያወራች ለእሷ እየነገረቻት ነበር። እናም ቅድስቴና ማነች ኤፍራታና ማህሌት ይሄንኑ እያወሩ እኔ አንቺ ተጋፈጭ አንቺ እንደውስ መፍታ ለማ ትፈልጊያለሽ ጥቅም እንጂንትን ምት አሁን ይሄ ይቅርብኝ አልፋለምን በማለት አሁን ላይ አጋፍጣት ትታት ኤፍራታ ትሄዳለች። እንግዲህ ማለት ትንሽ ሸፋፋዋ ሸፍሸፍ እያለች ወይኔ አሁንስ እንደው ምን ሰው ብቻ ፀሐይዋ እናቴ ተነሳችብኝ፣ ፀሐይዋ ራሱ እያለች ፀሐይ እየመታት ነው እና በፀሐይዋ በቃ እያለቀሰች ነው። ፀሐይ ሲመታት ማለት ነው ማለት። እንግዲህ ፀሐይ መታኝ ወገብ የተቆረጠ እያለች ወደ ጥላ ትጠጋለች። ማህሌት ጥላ ባይኖር እንዴት ምንሆን ነበር ተመስገን እያለች ጠለስ ስታገኝ እዛ ቆም ትላለች። ከድንገት እንግዲህ ከኋላ ደግሞ ማህሌት ማናች ዳጣና ሞገስ እየሄዱ ነበረ። ለወሬ መቸኮሏ ቶሎ ትደውልና ወደ ኤብራታ ነው ዝና ትላለች። ዝና መስሏት ወደ ዝና ስመስመር የደወለች መስሏት ዝና ማለት እያንቀጠቀጣ ነው። ዳጣንና ሞገሴና አየሁት ስትል እኔ አይደለሁም ስትላት፣ ከዛ ወደ ኤፍራታ ነው ዝና መስለሽ ነው ብላ እንደገና ቶሎ ተዘጋባትና ወደ ዝና ጋር ትደውላለች ማለት ነገረኛዋ። እናም እንግዲህ ደውላ ለዝና ስትነግረው፣ ወደ እነ ብሩክ ቤት ነው እየሄዱ ያሉት። ብሩክ እና ሉላ አብራ የለችም በዛ ጊዜ የነሱም እና መደን የምስቴን ሳዲቅ እያለ ነበር ና በቃ አሁኑ መጣሁኝ እያላት ነበረ። ይህን እያላት እንግዲህ ማን ነው ሞገስ ከነ ማህሌት ቤት ከነ ቅድስት ቤት ደርሶ ይቅርታ በቃ ሳልጠይቅሽ እያላት ነበር እንደ አባት ኮ አንተን ያዳንከኝ ማንተነህ መዳ ብር ሰተ እያለችው ነበረ። ማነች ምሳሌ ማለት ነው እና አሁን ላይ ይህንን እያለኝ ነበር ስትል የነበረው ወደ ኋላ ስንመለስ እንግዲህ ሞገስ ሁሉንም ጨርሰው ከቤት ወጥተው ቅድስትም ልጁን ጋብዘው ምሳ ቤት ምግብ ቤት እዛው ትተዋለች። እሷም እንግዲህ የት ነው መጃዣ ቤት እየቆየ የሙስሊም ምግብ ቤት ነው ስትለው፣ ቆይ አለ እንትን ልበል እያለች ነበረ እዛ ልጠቀም ስትለው ይሄንን ስትል እንግዲህ እሱ ደግሞ ከፍለሽ ይዤ ከፍለሽ ይዤ ይላል። በቃ ርቦታል። እዛም ቅድስትና ሞገስም ማ ነው ዝናና ቅድስት ዝናና ማህሌትም አሁን የበላሸው ሆዳም አሁን አይደል እንደ የበላሸው እያላት ነበር። እና በአንድ ተገናኝተው እነሱ ግን እሱም ሲያዩ ወደኋላ ነው። እሱም ተደብቆ ከዛፉ ጋር ማ ማንነቷን ቀይራ የምትሄደው እንዳጣን ልጁን ጋብዛ ወደ ሌላ ቦታው ስትሄድ እንግዲ ወደነ ብሩህ ጋ ሄዳለች፣ ማለት ማን ነው ዝና ሞገስ ጋ። ሞገስ ጋ በሄደች ጊዜ እንግዲ ሞገስም ወደ ቤት በመግባት ሉላም እንግዲህ እየደወለችለት ራበኝ እኮ በጣም ራበኝ ሞገስ እያለችው ነበረ። ቤት ተዘግቶባት የሚበላ እኔ እኔ ራበኝ እያለ እንግዲህ ፈሪው ሞገስ ማለት ነው እያላት ነበረ ለሉላ። ሉላንም በቃ እቃዎች ናዘጋጅ ሁሉንም ነገር ቶሎ እንደመጣን ውጥት ነው የምንለው እያላት፣ እሷም እሺ ተዘጋጅቻለሁ በማለት ሁሉንም ተዘጋጅታ እየጠበቀችው ነበረ። እሱም ቶሎ ውጭ ብሎ ማነች ጀግኖ አዳጣ ትሻላለ ማነቷን ቀይራ ውድቅ ተነስ እያለች እሱን እዛው ጋብዛው፣ በቃ አሁኑ ከፍዬልህ እንትን እላለሁ ሂሳቡን ብላ ቀይራ ቀይሳ ስትመጣ፣ እሱም በዛው መስመር እየመጣ ነበር። እነሱም ተያይዘው ሲሮጡ ሲሯሯጡ ነበር። እንግዲህ ያኔ ሲሮጡ ባንዴ ሉላም ማነች ዳጣን ስለናፈቀቻት ተያይዘው ተቃቅፈው እየተሳሳሙ ነበር። የዚህ ጊዜ ሰዓቱ አረ ተላቀቁ ቶሎ በሉ እያለ ነበር ልጁ፣ እንዳይደርስብን እያለ ሞገስም እየፈራ በፍርሃት ውስጥ ነበረ የሚገኘው ማለት ነው። ምክንያቱም አንደኛ ሚስቱን የዝና ሚስት ሰማኒያ አልፈታም። ስለዚህ ቢከስ ያስገኘኛል ለፖሊስ እና መልክት ብትለውም ቅድ ማነች ዳጣ እሱ ነው እንትን የሚለው ምክንያቱም እሷን ገና እንትን ስላል ያለ በሚስቱ ስለነበረች እያለ ነበር። እናም ይህን እያለ እሱ ሁሉንም አመልክቷለም። ስለዚህ እኔ ፖሊስ ሳይሆን ይሄዬ ከሀገር መጥፋት ፈልጋለሁ ብሎ ነው ውሳኔ ወሰነው። እናም ይህን እያደረጉ ሳለ ማን ነው አጋሽ የተባለው የተቀጠረው ልጅ በር ላይ እንትን ያለው መግቢያ ያዘዘችለት ልጅ ማለት ነው። ፊት ለፊት እነሱ እየተሳሳሙ ፊት ለፊት ይመጣል። ይሄን የመጣ እንግዲህ እነሱም ማመን አቃታቸው። ዝና ማን ነው ሞገስ ያየውን ማመን አቃታው። በፍርሀት ተዋጠ። እነሱ ተላቀው ፊት ለፊት ምክንያቱም እዳጣም ስላየችው ተገልጣለችና፣ ልጁን ስታይ በድንጋጤ በቃ ወደት ልንግባ እያሉ እንደተፋጠጡ እዚህ ላይ ነው ያለቀው ማለት ነው። ቀጣይ ምን ይፈጠራል? ድሉ የማን ይሆናል? እርግጠኛ ሶስቱም ስለሆኑ ያሸንፉታል። እሱም ደግሞ ሸጉጦን ከያዘመችን ፈሪ ነው ሞገስ እንጂ እነሱ ያሸንፋሉ። እሱ ከዛ እስከሚመጣ እነሱ ያመልጣሉ ብዬ አስባለሁ። ምክንያቱም አውጥቶ ተደቀነበት፣ እሱ ይፈራል ለሕይወቱ እሱን ለቆት ነው የሚሄደው። ስለዚህ ማን ነው ሞገስ ያሸንፋል በሚለው አለ። ምክንያቱም ዲያጣ ራሱ ደፋር ናት፣ ዝና ከለለ እንደምደፍረው ናለው። ጀግና ናት፣ እንደውም ታበረታተዋለች። ሉላን ብትሆን ጎበዝ ናት። እዚህ ላይ ያልቃል ማለት ነው ቀጣይ ምን ይፈጠራል የሚለውን አብረን እና ያለን ለነበረን ቆይታ እናመሰግናለን። ባይ ባይ